እንደምናሉ ካርዲናል እናመሰግናለን። በቅድሚያ ፈቃደኛ ስለሆኑልን፣ እግዚአብሔር ስልኝ ይህንን ቃለ መልስ ዘጠና ሰባት ነጥብ አንድ ስላዘጋጀ አመሰግናለሁ። እሺ በጣም እናመሰግናለን። ያው ቀደም ብለን ለማንሳት እንደሞከር ነው በዋናነት ከሰሞኑ ከአይን ብሌኖት ጋር በተገናኘ ህይወቶ ሲያልፍ የአይን ብሌኖትን ለሌሎች እንዲለገስ ውሳኔ አሳልፈዋል ና እንዴት ወሰኑ ካርዲናል፣ ውሳኔው እንዴት ሊመጣ ቻለ የሚለውን ነገር ማንሳት ከቻልን አይን የሰውነታችን ብርሃን ናት እና ብርሃን ባለበት ነው ማየት የምንችለው እና ይሄንንም ለማየት ብዙዎች ወገኖቻችን ሲፈልጉት ሲመኙት ብዙ ጊዜ ሰማለሁ። ኢትዮጵያ ካቶሊካዊ ቤተክርስቲያን በእይታ ምክንያት የተቸገሩ ወገኖቻችንንም በመርዳት ብዙ ስራዎች ይካሄዳሉ። እኔም በዚህ ውስጥ እንግዲህ ስመላለስ አይን እንዴት ትልቅ ቦታ በህይወታችን እንዳለው ስለማውቅ ለዚህ ከፍተኛ አገልግሎት እኔም የተሻለኝን ላድርግ በማለት ነው። እኔም እንግዲህ ይሄንን የአይኔን ብሌን በማርፍበት ጊዜ ተወስዶ እንዲጠቀሙበት ፍቃደኛ ሆኜ ካርዲናል እንግዲህ ከዚህ ቀደም የቀድሞ የፌደራል ፕሬዚደንት አቶ ግርማ ወልደ ጊዮርጊስ፣ ሌሎች ሰዎችም መሰል የሆነ ታሪኮችን ፈጽመዋል። በእንዲህ አይነት ደረጃ በህዝብ የታወቁ ቅቡልነት ያላቸው መሪዎች፣ የሃይማኖት አባቶች እንዲህ አይነት ነገሮችን ማድረጋቸው ለሌሎች መነሳሻ እንደሚሆን ተስፋ ይደረጋል። ግን ማህበረሰብ ውስጥ በተለይ ከአይን ጋር በተገናኘ ያለው ህይወቱ ሲያልፍ ከነ ሙሉ አካል የማረፍ ነው የምፈልገው፣ ምንም እንዲነካ አልፈልግም የሚ አመለካከቶች አሉ እና በራሱ እንዲህ አይነት አመለካከቶች እርስንም እንደ ሰው አልፈተነውትን ምንስ ይመለከታሉ? ከእንዲህ አይነት አመለካከቶች ጋር በተገናኘ እንኳን የሰውነት ክፍል መላ ሰውነትንም አሳልፎ ሰው ለሚወደው ለሚራራለት ይሰጣል። በቤተሰብም ብናይ አባትም ሆነ እናት ለልጆቻቸው የሚሆኑትን እናያለን። ጓደኛሞችም እንደዚሁ ለጓደኞቻቸው ከሰውነት ክፍላቸው የሚያስፈልጋቸውን ሲሰጡ እናያለን። በተለይ የተለመደው እንደ ኩላሊት ለወንድም ይሁን ለእህት ወይም ደግሞ ለሚያውቁት ሰው ሲሰጥ እናያለን እና ይሄ ያለንን ለሌላ መስጠት የፍቅር ስራ ነው። የፍቅር ስራ ደግሞ እግዚአብሔር የሚወደው ስራ ነው። አንዳንድ እንከኖች ደርሰው አይን ብሌን ብቻ ተተክቶላቸው ብርሃን ማየት ከቻሉ ይህ ደግሞ ትልቅ ትልቅ ስጦታ ነው። እና ያ ሰው አልፏል፣ ካለፈ በኋላ ያንን ቢሰጥ ለዛኛው ሰውዬ ደግሞ ብርሃን ይሆናል ማለት ነው። እና ይሄ ትልቅ ጸጋ ነው። ይሄንን አይነት ንቅለተከላ ተደርጎላቸው ያዩ ሰዎች አላገኘሁም እስካሁን ድረስ፣ ባገኛቸው ደስ ይለኛል። ግን ለዚህ ነው እኔም እንግዲህ ለመስጠት የፈለኩት ቀደም ብለን ያው ለማነሳሳት ሞክረናል፣ ካርዲናል። ከዚህ ከመለገሱ ጋር በተገናኘ በማህበረሰብ ውስጥ የሚፈጠሩ የተለያዩ የተሳሳቱ አመለካከቶች አሉ። እንደ እርሶ እንደ አንድ የሃይማኖት አባት እንደ አንድ የሃይማኖት መሪ ተሰሚነትም እንዳለው የሃይማኖት አባት ለምን ለኢትዮጵያውያን ምን ያስተላልፋሉ? በዚህ አጋጣሚ ምክንያቱም የእኛ የዓይን ብሌን መለገስ ለሌሎች መኖር ምክንያት ከሆነ ሕይወታችን ካለፈ በኋላ ይህንን ማድረግ መቻል ትልቅ የሆነ ጸጋ ነው እና እንደው ከዚህ አንፃር ምን ያስተላልፋሉ ካርዲናል? እኔ በእውነቱ ለኢትዮጵያ ሕዝብ የማስተላልፈው የኢትዮጵያ ሕዝብ ደግ ነው። ይህንን ከደግነቱ የተነሳ ማንኛውንም ለማድረግ ወደኋላ ማይል ትልቅ ሕዝብ ነው። እንዲሁም በሕይወት ጎዳና ደግሞ የአይን ብሌን ለሚያስፈልገው ሲጠየቅ እኔ እርግጠኛ ነኝ ይሰጣል ብዬ ነው እማምነው፣ ለሁሉ ኢትዮጵያውያን ስለሆነ ሁሉ ኢትዮጵያውያን በሃይማኖት በምን በዘር በምን ሳይለያዩ አይን የሁሉ ብርሃን እንደሆነች ሁሉም የአይን ብሌኑን ቢሰጥ እንዲሰጥ እማጠናለሁ። እንዲሁም ደግሞ መንግስትም ለዚህ ለአይን ባንክ ትኩረት በመስጠት ተለቅ ያለ ተቋም እንዲያደርገው እና የምርምር ማዕከል እንዲሆን እንግዲህ ያይን ብለን አንድ አንድ ክፍል ነው። ግን በብዙ ነገር እንታወራለን። አለማየትም የሚመጣ በብዙ አይነት ነው እና የምርምር ማዕከልም የሚሆንበትን ሁኔታ በተለይ የጤና ሚኒስቴር ክትትል እንዲያደርግ አደራ ማለት ወዳሉ በጣም እናመሰግናለን። ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ፕሬዚደንት ከሰሞኑ የአይን ብሌነውን ለመለገስ መወሰንዎትን ሀሳቦችን አንስተን ቆይታ እንድናደርግ ውድ ጊዜዎትን ፈቅደው ስለሰጡን በአድማጮቻችን ስም እናመሰግናለን። የእርስዎን በጎ ተግባር ሌሎችም እንደሚከተሉት ስለምናምን ስለምናቅም ጭምር ነው። ከእርሱ አንደበት ይህንን ጉዳይ እናንሳ በሚል የደወል ነው። ለጊዜው ለሐሳብዎ እናመሰግናለን ካርዲናል። እኔም አመሰግናለሁ እንግዲህ እግዚአብሔር አገራችን ኢትዮጵያን ይባርክልን፣ ይጠብቅልን እንዲሁም የዘጠና ሰባት ነጥብ አንድ አድማጮችንም ይባርክልን። እናመሰግናለን። እሺ መሰንበቻችን ይቀጥላል። አድማጮቻችን አብራችሁን ነው።